የደቡብ ኮሪያዋ ሴውል ከአዲስ አበባ ጋር ተቀራራቢ የሆነ የቆዳ ስፋት አላት። በከተማዋ ከ11 ሚሊዮን በላይ ነዋሪ ሲገኝ፣ በአዲስ አበባ ደግሞ ከአራት ሚሊዮን በላይ ነዋሪዎች ይገኛሉ። በአሁኑ ወቅትም ሴውል የነዋሪዎቿ ብዛት ሳያግዳት በዓለማችን የዘመኑ ከሚባሉ ከተሞች ተርታ ትሰልፋለች። የአዲስ አበባ አስተዳደርም ከሴውልና ከሌሎች የተሻለ ደረጃ ያላቸው ከተሞች ልምድ የተወሰደበትን የተባለ አዲስ የአደረጃጀት መዋቅር ፍኖተ ካርታ ሰርቶ አጠናቋል። በአዲሱ ውቅድ መሠረትም ከተማዋ የሜትሮፖሊታን ቅርጽ ሲኖራት፣ ክፍለ ከተሞች ደግሞ የከተማ አደረጃጀትን ይዛሉ። አዲስ አበባ በተለያዩ ዘርፍ የተከፋፈሉ አምስት ምክትል ከንቲባዎችም ይኖሯታል። የተለያ የተለያዩ ቢሮዎችም በኮርፖሬሽን ደረጃ ይቋቋማሉ። በአዲሱ እቅድ መሰረት ባለድርሻ አካላትና ምሁራንም በአዲሱ ያደረጃጀት እቅድ ዙሪያ ተወያይተዋል፣ ግብአት የሚሆን ሀሳብም ሰጥተዋል። ክፍለ ከተሞች ቅድም እንደተባለው ወደ 13 ቢቻል ወደ 15 ዘርግተን አዲሶቹን በክፍለ ከተማ ነባሮቹን ግን በከተማ የከተማ ስልጣን ሙሉ ሰተናቸው በትልቁ ከተማ በሜትሮፖሊተን እንተን የምናስኬድበት ሁኔታ ቢኖር ጥሩ ይመስለኛል። የፕላኒንጉን የት ቦታ ላይ ምን አለማለው የሚለውን ጨምሮ ቢኮዝ ኦልሬዲ ነው በፕላን ደረጃ እየመረጠ ፕላን አድርጎ የሚሄድበት ለሚነሱትም ዜጎች ደግሞ ካሳ የሚሰጠው ፕላስ ደግሞ ለሚነሱትም ቤት እየሰራ የሚሰጥ ተቋም ቢሆን በዛ ደረጃ ከፍ አድርገን ለሃውሲንግ ዲማርኬትድ የሆነ መሬትን ፕሪዘርቭ አድርጎ ይዞ የሚያለማ ቢሆን መሬት አልተዘጋጀልኝም፣ አልተነሳልኝም፣ አልለማልኝም የሚል ጥያቄ አይኖርም። ኦቨሮል አክቲቪቲውን ወስዶ ባለቤት ሆኖ ፕላን አድርጎ መሄድ ይችላል። አከ ዳኝነት በተያያዘ ማህበራዊ ፍርድ ቤቶች ለመፍረስ መታሰብ የለበትም የሚል እምነት ነው ያለኝ። ማህበራዊ ፍርድ ቤት ማለት እኮ እሾህ በእሾህ የምንለው ጥበብ አለ። ታች ያሉ የመልካም አስተዳደር እና የፍትህ የተከማመሩ ችግሮች እኮ በጣም ምንም ማይዝ እኮ ነው የሚያደርግ ማህበራዊ ፍርድ ቤቶች፣ ሁላችንም በተሞክሮ እንደምናቀው፣ የተነሱት ሀሳቦች በቀጣይ የሚጠኑና የሚታዩ መሆናቸውም ተነግሯል። ልማቱ የህዝብን ንቃት በጣም አሻሽሎታል። ስለዚህ ህዝቡ ጠያቂ ሆኗል። ይህን ጠያቂ ህብረተሰብ ሊያረካ የሚችል ልማት ለማምጣት ከተፈለገ ከፖሊሲ ባሻገር ፖሊሲውን ለማስፈጸም የሚያስችል ተቋም በብቃት መገንባት፣ አመራር መገንባት፣ የሰው ኃይላችንን መገንባት ስለሚያስፈልግ ወቅታዊ ነው አሁን የአደረጃጀት ለውጥ ማድረጉ። የስትሪንግ ኮሚቴውም በኋላ የተነሱ ሀሳቦችን አንድ በአንድ ዳጀስት ያደርጋል። የሚሻሻሉትን ነገሮች እያሻሻለ ይሄዳል የሚል ነገር አለኝ። ከሀገሪቱ የንግድ እንቅስቃሴዎች ከ50 በመቶ በላይ በአዲስ አበባ ይካሄዳሉ። ከዚህ አልፎም መዲናዋ የብዙ ዓለም አቀፍና አህጉር አቀፍ ድርጅቶችም መናኸሪያ ናት። በዚህ ምክንያት ከተማዋ ደረጃዋን በሚመጥን መልኩ መደራጀት አለባት፣ የብዙዎች ሀሳብ ነው። አዲሷ አደረጃጀትም ለዚህ መልስ ይዞ ይመጣል ተብሏል። በእቅዱ ዙሪያም ከተለያዩ ባለድርሻ አካላት ጋር የሚደረገው ውይይትም ይቀጥላል።